ድብ ድብ ድብ ድብ ድብ ድብ ነው። እኔም እስኪ ትንሽ ላሳያችሁ ብዬ ነው። በዛ አጋጣሚ አሁን ስንት ሰዓት መሰላችሁ? በዱባይ አምስት ሰዓት ከሀ ምናምን ነው እና እስኪ እኔም ቪዲዮ ላድርግላችሁና በዚ ሰዓት ማንም አይኖርም፣ ስልኩን የሚይዝም የለም። ለእሕኖ አሁን በጣም ስራ ነው እና አላህ ያግዛችሁ ባላችሁበት በኢባዳችሁም ጠንክሩ። በስራው አላህ ያግዛችሁ እያልኩ ዱዓ አደርጋለሁኝ። እና ውዶቼ ፍቅሮቼ እንዴት ናችሁ? ሰላም ናችሁ ወይ? እላችኋለሁ ውዶቼ። እኔ በጣም ስራ እንደሚበዛ በረመዳን ማቸም ማንም ሰው ሁሉም ሰው ያውቃል። ሁሉም ሰው ይሄ በሁሉም ቦታ ያለ ነው። በሳውዲም በዱባይም በስ አረብ ሀገራት ያሉ ሁሉም ሰው ያውቃል ስራ እንደሚበዛ። እና አላህ እስከ ስራው ቀለል ያደርግልን። አፍያችንን አላህ ይስጠን እያልኩ ሂዶ አደርጋለሁኝ እናንተ እንዴት ናችሁ ታዲያ ስራውስ እንዴት ነው ምን አዲስስ ነገር አላችሁ ኢንሻላ ሀገር ገብተን የምንኖር በሰላም ሀገራችን እንደስ ሰላም በሆነ ሀገር አገራችን አላህ ሰላም ያርገው ሰላሙን አላህ ያብዛልን እና ይህን መሰል ውዶች ፍጡር እንዴት ነው ተራዊስ እየሄዳችሁ ነው እኛ አልሐምዱሊላ ኔ እሄዳለሁ ተራዊ ስራው እንደምንም ያው ግማሹን ሰርተን ግማሹን ትተነው እንሄዳለን ስንመጣ እንጨርሳለን ደግሞ ግሩፕ አለ ግሩፕ ቁርአን እንቀራለን ላይል መቸም ሁሉም ሰው ያው ሁሉም ሰው አይተኛም ማለት ሳይሆን ሱሁር ይሰራል ዝቃን ያለሁ በቃ ሱሁር ይበላሉ ከፈጅር ሰላት በኋላ ነው የምንተኛው እስከ ዝሁር ፈጅር አዛን ካለ በኋላ ሰግደን እንተኛለን አዛን ሲል ተነስተን ደግሞ ወደ ስራን እንገባለን፣ ማለት ነው። በዛ አጋጣሚ ቁርአን እንቀራለን። አልሐምዱሊላህ ማሻአላ። ጓደኞችም አሉ ቁርአናችንን ቀርተን እንተኛለን እላቸዋለሁ። አንዱ ህዶችን ይህን ይመስላል። ሰፈራችን ያው ፎቅ ላይ እያጸዳሁኝ ነው። ዛሬ ጸዳ አልጨረስኩም ነበር በጊዜ ለምን አላሳያችሁም ለእናንተም? እና ይህን ይመስላል ታውቁታላችሁ ዚ ቻናል አዲስ የሆነው ላይክ ሸር ሰብስክራይብ እያደረገ ይቀላቀለን። ይህን ይመስላል ዶች ረመዳን ያበርታን። እያ ሁላችንም፣ በረመዳንም ብቻ አይደለም፣ ሰው ቤት ያለ ሰው ብዙ ችግር አለበት፣ ብዙ ድካም አለ፣ ጠዋት መነሳት አለ፣ ልጆች ትምህርት ቤት ሲሄዱ አንዳንዱ፣ አሁን ረመዳንም ሆኖ ምንም ላይ ሰሩ ጠሃሃሀት ያስናሳቸዋል፣ በረመዳን ምድር ማለት ነው። ስብሃናላህ ወላሂ በጣም ነው የሚገርመው። አንዳንድ ጊዜ ሀብታም ብሰ እኮ ከባድ ነው ግን በረመታን ያው ሰው ወንጀል አንለቃቀመም። ኢንሻላህ ከወንጀል ሁሉ አላህ ይገር ብሎ ጾመው ከሚቀበላቸው አላህ ያደርገን እንጂ በጣም ነው የሚደክመው። በጠዋት ስትነሱ በሰው ሀገር በሰው ቤት ሙቀትም፣ አልሀምዱሊላህም ዘንድሮ ሙቀትም አልገባምና ብዙም ስላለ በጣም ደስ ይላል እንጂ አለዚያ ይከብዳል። በጣም በጣም ነው የሚከብደው እንደዚህ እንትን ሲል በጠዋት ስትነሱ ማለት ነው። በጣም ይከብዳል። አላህ ያግዛችሁ ሁላችሁንም። እና ይሄን ይመስል ውዶቼ ዱዓ አድርጉ። በዱዓችሁ አትርሱኝ፣ እውነት በዱዓችሁ አትርሱኝ። እንዳልኳችሁ በጣም ነው የሚያመኝ፣ ጭንቅላቴ ነው ገቢ እና እውነቴ ነው የምላችሁ። በዱዓችሁ አትርሱኝ። በዛ ሰዓት የማን እንደሚሰማ አላህ አናቅምና፣ አላህ ያንዱን ሰው ሊሰማ ይችላል። ዱዓ አድርጉ አላህ ፈያሽን ይስጥሽ ብላችሁ ዱዓ አድርጉልኝ። ለእናንተም ደግሞ ለታመም ሁኔ ዱዓ አደርጋለሁኝ። እኛ ረቢ ወላሂ ብዙ ጊዜ ሆስፒታል ስትሄዱ ስታዩ በጣም ነው የሚያስለቅሰው በሰው ሀገር በሰው ቤት ሆናችሁ ታማችሁ እንደዚ እንትን እያለ ማለት ነው እና ፈያችሁን አላስታችሁ። እኛ ቤታችን ቀረብ ይላል ቦሌ ውጥ እያራውን ላሳያችሁ አኮ እና አላህ አገራችን በሰላም ቢያስብ ነው ተሳክቶ።